ይህ ታሪክ ያስገርመኛል። እንዴት ሰው በሁሉ ነገር ሲፈትን ታማኝነቱን አይጥልም። ሀብቱን፣ ልጆቹን፣ ጤናውንም አጣ። ሰውነቱ በቁስል ተመታ። ነገር ግን በእግዚአብሔር አምላኩ ተስፋ አልቆረጠም። እግዚአብሔር ምርህትን እንደሚልክለት አምኖ በትዕግስት በመጠበቅ ሰይጣንን ድል ያደረገ ጻድቅ የትዕግሥት ተምሳሌት የትዕግሥት አባት ይህ የኢዮብ ታሪክ ነው። ዖፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን፣ እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ። ሰባት ወንዶች፣ ሶስት ሴቶችም ልጆች ነበሩት። ሀብቱም ሰባት ሺህ በጎች፣ ሶስት ሺህም ግመሎች አምስት መቶም ጥማድ በሬ አምስት መቶ እንስት አህዮች ነበረ፣ እጅግ ብዙም ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ታላቅ ነበረ። ከእለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣ? አለው። ሰይጣንም ምድርን ሁሉ ዞርኳት በእርሷም ተመላለስኩኝ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን፣ በእውኑ ባሪያዬን ኢዮብን ተመለከትክ? ከሆነ በምድር ላይ እንደሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በእውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱና ቤቱን በዙሪያውም ያሉትን ሁሉ አላጠርክለትምን? የእጁን ሥራ ባርክህለታል፣ ሀብቱም በምድር ላይ በስተዋል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ በእውነት በፊት ይሰድብሃል። እግዚአብሔርም ሰይጣንን እንሆ ለእርሱ ያለውን ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ፣ የኢዮብ ወንዶች እና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ የሚጠጡ ነበር። መልእክተኛውም ወደ ኢዮብ መጥቶ በሬዎች እርሻ ያርሱ፣ በአጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም ነግር ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎቹንም በላች እኔም ነግርህ ዘንድ ብቻዬን አመለጥኩኝ አለው። እርሱም ገና ሲናገር ሌላው መጥቶ ከለዳውያን በሶስት ረድፍ ተከትለው በግመሎች ላይ አደጋ ጣሉ፣ ወሰዷቸው፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም ምነግር ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላው መጥቶ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆም አውሎ ንፋስ ከምድረ በዳ መጥቶ የቤቱን አራቱን ማዕዘን መታው፣ በብላቴኖቹም ላይ ወደቀ፣ ሞቱም። እኔም ልነግርህ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይም ተደፍቶ ሰገደ፣ እንዲህም አለ ራቁቴን ከእናቴ ማህፀን ወጥቻለሁ ራቁቴንም ወደዚያ እመለሳለሁ እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔርም ስም የተባረከ ይሁን በዚህ ሁሉ ኢዮብ አልበደለም ለእግዚአብሔርም ስንፍናንም አልሰጠም እግዚአብሔር ሰይጣንን በከንቶ አጠፋው ዘንድ አንተ በእርሱ ላይ ምን ብታንቀሳቀሰኝ እስካሁን ፍጹምነቱን ይዟል አለው ሰይጣንም መልሶ እግዚአብሔርን አሁን እጅህን ዘርግተ አጥንቱንና ስጋውን ዳብስ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ፣ እንሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ። ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ስጋውንም ይፍቅበት ዘንድ ገል ወሰደ። በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትን ይዛሃልን? እግዚአብሔርን ስደብና ሙት አለችው። ዳግመኛም እግዚአብሔርን ጥቂት ወራት ደጅ እጠናለሁ፣ ዳግመኛም መከራውን እታገሰዋለሁ፣ የቀድሞ ኑሬንም ተስፋ አድርገዋለሁ ትላለህን? እንደዚህ እሳ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ። ሴቶች ልጆቼና ወንዶች ልጆቼም ሞቱ። እኔስ ዘጠኝ ወር ሳረግዝ፣ ሳምጥ ስወልድ ሳይረቡኝ፣ ሳይጠቅሙኝ በከንቱ ደከምኩ አለችው። አንተም ሰውነትህ ቆስሎ በበሽታ ተከበህ ትኖራለ፣ ሌሊቱን ሁሉ ትጮኸ አለ። እኔ ግን እየዞርኩኝ እቀላውጣለሁ። ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ቤት ወደ አንዱ ቤት እየሄዳለሁ ከድካሜ በእኔ ላይ ካለ ከችግሬም አርፍ ዘንድ ከጧት እስከ ፀሐይ እስኪገባ ድረስ እጠብቃለሁ አሁን ግን እግዚአብሔርን የማይገባ ቃል ተናግረህ ሙት አለችው። እርሱ ግን አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካምን ተቀበልን ክፉ ነገርንስ አንቀበልም ምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። ሦስቱም የኢዮብ ወዳጆች ይህንን የደረሰበትን ክፉ ነገር ሁሉ ሰምተው ከየአገራቸው መጡ። እነርሱም ቴማናዊው ኤልፋዝ ሹሃዊው በልዳዶስ ነእመታዊው ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ ለመምጣት ተስማሙ። ከሩቅም ሆነው ዓይናቸውን ባነሱ ጊዜ አላወቁትም። ድምፃቸውንም አሰምተው አለቀሱ። እያንዳንዳቸው መጎናጸፊያቸውን ቀደዱ። ወደ ላይም ወደ ራሳቸው ትቢያ ነሰነሱ። ሰባት ቀንና ሰባት ሌሊትም ከሱ ጋር በምድር ላይ ተቀመጡ። ህመሙም እጅግ እንደበዛ ይተዋልና፣ ከእነርሱም አንድ ቃል የሚናገር አልነበረም። ከዚህም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። በመከራ ላሉት ብርሃን፣ ነፍሳቸው መራራ ለሆነባቸውም ሕይወት ለምን ተሰጣ አለ። ቴማናዊም የልፋዝ መለሰ፣ እንዲህ አለ። አንድ ሰው ከአንተ ጋር ይናገር ዘንድ ቢሞክር ትቀየማለህን? ቃልንስ ከመናገር ሊቀር የሚችል ማን ነው? እነሆ አንተ ብዙዎችን ታስተምር ነበረ፣ የደከሙትንም እጆች ታበረታ ነበረ። ቃልህ የሚሰናከለውን ያነሳ ነበር፣ አንተም የሚብረከረከውን ጉልበት ታጸና ነበር። አሁን ግን በአንተ ላይ መጥቷል፣ አንተም ደከምክ። ደርሶብሃል፣ አንተም ተቸገርክ። አምላክህን መፍራትህ መጽናትህ የቅንነትህን መንገድ ተስፋ አይደለምን? እባክህ አስብ። ንጹህ ሆኖ የጠፋ ማን ነው? ከልበ ቅንነትስ የተደመሰሰ ማን ነው? እኔ እንዳየው ኃጢአት የሚያርሱ መከራንም የሚዘሩ ይህንን ያጭዳሉ። በእግዚአብሔር እስትንፋስ ይጠፋሉ። በቁጣው መንፈስ ያልቃሉ ሲል ለዮብ ነገረው። ሹሃዳዊውም በልዳዶስ እና ነዓማታዊ ሶፋር እየተፈራረቁ ወቀሳ በዙበት ይህ ሁሉ የደረሰበት በስውር በሰራው ኃጢአት እንደሆነ እየነገሩ መክሰሳቸውን አላቋረጡ። ኢዮብም መለሰ፣ እንዲህ አለ፦ እንደዚህ ያለ ነገር እጅግ ሰማው። እናንተ ሁላችሁ የምታደክሙኝ አመፀኞች ናችሁ። ነፍሳችሁ በነፍሴ ፋንታ ቢሆን ኖሮ እኔ በእናንተ ላይ ቃል ማሳካት ራሴንም በእናንተ ላይ መነቅነቅም በቻልኩኝ ነበር። በአፌም ነገር ባበረታታችሁ ነበር የከንፈሬም ማጽናናት ባልከለከልኳችሁ ነበር። እኔ ብናገር ሕመሜ አይቀንስም፣ ዝምም ብል ከኔ አይወገድም። አሁን ግን አድክሞኛል፣ ወገኔንም ሁሉ አፍረሳሃል። ነፍሴን የምትነዘንዟት በቃልስ የምታደቁኝ እስከመቼ ነው? እነሆ ስለተደረገብኝ ግፍ ብጮህ ማንም አይመልስልኝም፣ አሰምቼ ብጣራ ፍርድ የለኝም። እንዳላልፍ መንገዴን ዘግቶታል በጎዳናዬም ጨለማ ኖሮበታል ክብሬን ገፈፈኝ ዘውዴንም ከራሴ ላይ ወሰደ በዚህና በዚያ አፈረሰኝ እኔም ሄድኩኝ ተስፋዬንም እንደ ዛፍ ነቀለው ቁጣውንም አነደደብኝ እንደ ጠላቱም ቆጠረኝ ሰራዊቱ አብረው መጡ መንገዳቸውንም በላይ አዘጋጁ በድንኳኔም ዙሪያ ሰፈሩ ወንድሞቼን ከእኔ ዘንድ አራቀ። የሚያውቁኝንም አጥብቀው ተለዩኝ። ዘመዶቼ ተቋረጡ፣ ወዳጆቼም ረሱኝ። ቤተሰቦቼና ሴቶች ባሪያዎቼ እንደ መጻተኛ ቆጠሩኝ፣ በዓይናቸውም እንደ እንግዳ ሆንኩኝ። እኔን ግን የሚቤዠኝ ሕያው እንደሆነ በመጨረሻ ቀን በምድር ላይ እንዲቆም ይህ ቁስሌ ከጠፋ በኋላ በዚያን ጊዜ እግዚአብሔርን እንደማይ አውቃለሁ አለ። ይህንንም በማለት እግዚአብሔር ላይ ያለውን መታመን መሰከረ። ኢዮብም እግዚአብሔርን ሊሞግት እየፈለገ እርሱን ወዴት እንዳገኘው ምን ነው ባወቅኩኝ፣ ወደ ተቀመጠበት ስፍራ ምን ነው በደረስኩኝ፣ በፊቱ ሙግቴን አዘጋጅ ነበር፣ አፌንም በማስረጃ እሞላ ነበር። የሚመልስልኝንም ቃል ምን እንደሆነ አውቅ ነበር፣ የሚለኝንም አስተውል ነበረ። ከባለጋራ የተጻፈልኝ የክስ ጽሑፍ ምን ነው በተገኘ አለ። ሶስቱ ወዳጆቹም ለኢዮብ ከመመለስ ዝም ሲሉ፣ ኤሊሁ የተባለ አንድ ወጣት ከእግዚአብሔር ይርቅ ራሱን ጻድቅ አድርጎ ነበርና ኢዮብን ተቆጣው። ደግሞም በኢዮብ ፈረዱበት እንጂ የሚገባ መልስ ስላላገኙ በሶስቱ ባልንጀሮቹ ላይ ተቆጣ። ኤሊሁም ኢዮብ ምነው እስከ ፍጻሜ ድረስ በተፈተነ እርሱ እንደ ክፎች መልሷልና በኃጢአቱም ላይ አመጽን ጨምሯልና በእኛም መካከል በእጅ ያጨበጭባልና ቃልንም በእግዚአብሔር ላይ ያበዛልና ብሎ እዮብን ሊገስጽ ሲል እግዚአብሔር ጽድቅ ታላቅነትና ተክሳጹ ከሰው ትምህርት እንደሆነ እያስረዳ በረጅሙ ያለማቋረጥ ተናገረ። ከዚህ በኋላ እግዚአብሔር ባውሎ ንፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ። ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። ምድርን በመሠረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆነ ተናገር። ብታውቅስ መስፈሪያውንስ፣ ሲወሰነ በላይዋስ የመለኪያን ገመድ የዘረጋ ማን ነው አጥቢያ ኮከብ በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗን ድንጋይ ያቆመ ማን ነው? ከማኅፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው? ደመናውን ለልብሱ ጨለማውን ለመጠቅለያው አደረግኩ፣ ድንበሩን በዙሪያው አድርጌ መወርወሪያዎቹንም መዝጊያዎቹንም አኑሬ እስከዚህ ድረስ ደርቼ አትለፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልኩኝ። መንገድን ያበጀ ማን ነው? በውኑ ለዝናብ አባት አለውን? ወይስ የጠል ነጠብጣብ የወለደ ማን ነው? በረዶስ ከማን ማኅፀን ወጣ? የውሆች ብዛት ይሸፍን ዘንድ ቃልህን ወደ ደመናት ዘንድ ታነሳ ዘንድ ትችላለህን? መብረቆች ሄደው እነሆ እዚህ አለን ይልሁ ዘንድ ልትልካቸው ትችላለህን? በውስጡስ ጥበብን ያኖረ ለሰውስ ልብ ማስተዋልን ይሰጠ ማን ነው? የሰማይን ደመና በጥበቡ ሊቆጥር የሚችል ማን ነው? በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቅስ እርሱ ይመልስለት ብሎ የሰው ልጆች የሚቸገሩባቸውን ሚስጥሮች የሚያውቅ ሁሉን አዋቂ አምላክ እንደሆነ አስረዳ። ኢዮብም ሁሉን ቻይ የሆነ አምላክ ካወቀ ይበቃኛል በሚል ከብስጭቱ አርፎ እንዲህ አለ። ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብህ ይከለከል ዘንድ ከቶ እንደማይቻል አወቅኩ። ያለ እውቀት ምክርን የሚሰውር ማን ነው ስለዚህ እኔም አላስተውለውን የማላውቀውንም ድንቅ ነገር ተናገሬ። አለው እባክህ ስማኝ፣ እኔም ልናገር፣ እጠይቅህም አለው አንተም ተናገረኝ። መስማትህንስ በጆሬ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በአፈርና በምድር ላይ ተቀምጬም እጸጸታለሁ። ኢዮብ ምንም የመከራውን ምክንያት ባያስተውል በእግዚአብሔር አምላኩ በመታመን ይታገስ በቃ እግዚአብሔርም ይህንን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለ እኔ ያልተናገራችሁምና ቁጣዬ ቁጣይ ከናንተ በሁለቱ ባለንጀሮች ላይ ነድዷል አሁን እንግዲህ ሰባት ወይፈኖችና ሰባት አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ የሚቃጠልንም መስዋዕት ስለ ራሳችሁ አሳርጉ ባሪያዬ ኢዮብም ስለ እናንተ ይጸልያል። እነርሱም ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለው። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ ሁለት እጥፍ አድርጎ ለኢዮብ ሰጠው። ወንድሞቹና እህቶቹ ቀድሞውም ያውቁት የነበሩት ሁሉ ወደ እርሱ መጡ። በቤቱም ከእርሱ ጋር እንጀራ በሉ ስለ እርሱም ማዘኑለት እግዚአብሔርም ካመጣበት ክፉ ነገር ሁሉ አጽናኑት። እያንዳንዳቸው ብርና የወርቅ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋለኛውን የለየው ባረከ። 14 ሺህም በጎች ስድስት ሺህ ግመሎች፣ አንድ ሺህ ጥማድ በሬ አንድ ሺህም እንስት አህዮች ነበሩት። ደግሞም ሰባት ወንዶችና ሶስት ሴቶች ልጆች ሆኑለት። የመጀመሪያይቱም ስም ይሚማ የሁለተኛውም ስም ቃሲያ፣ የሶስተኛይቱም ስም አማልቶያስ ቄንያስ ብሎ ሰየማቸው። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በአገር ሁሉ አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚህም በኋላ ኢዮብ መቶ አርባ ዓመት ኖረ ልጆቹና የልጅ ልጆቹን እስከ አራት ትውልድ ድረስ አየ። ኢዮብም ሸምግሎ እድሜም ጠግቦ ሞተ።